ሙራዬ እንቅልፌን ሳልጨርስ ከፕሌኑ ላይ አልወርድም ብሎ ትንሽ ግርግርም ፈጥሮ ነበረ አሉ። ወሬ አይደበቅም። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሙዓዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እውነት በጣም የሳኩበት ፓርት አለ። ማን ትዝ እንዳለኝ ታውቃላችሁ? ማን ነው ማን ነው የታሰረው ልጅ ከፍሌ ከፍሌኑ ላይ አልወርድም ያለው ልጅ ማን ነው ስሙ? በእናታችሁ ጆኒ ነው። ጆን ዳንኤል፣ ጆን ዳንኤል እና የቡራ የመኝታ ማለት ነው ላሻ አባባሉ። እኔ መጨረሻ ላይ በቃ አልወርድም ሁሉ ያለ ይመስለኛል። እኔ ዝም ብዬ ሳስበው እንደዛ ይመስለኛል። እና ወይ ቃለም ዘጠኝ ተመችቶታል። በቃ የሐይሚ ትከሻ ላይ በቃ ብሎ በዛ ላይ ደግሞ ፀጉሩን ስደባብስለት ምናም የሌላ ዓለም ውስጥ ነው ያለው። በቃ እንቅልፍ ታድለ እና ለማንኛውም እንኳን በሰላም ገባችሁ ወደ ውቢቷ ዱባይ ማለት ነው። እንግዲህ እንዳያችሁት በጣም ተመችቷቸዋል። የዱባይ አየር እንደውም እንዳጠፊ ምናምን እያላት ነበረ ማለት ነው። ብራዬ አይም፣ ይህ እንዳልጠፋን ብጠፋን፣ በካሜራ እያያዛለሁ ካሜራ አለ እያለች ነበረ። በዛ ላይ ደግሞ የምትወዱኝ የምወዳችሁ፣ ዱባይ ላይ መገናኘት እንችላለን፣ መጥቼላችኋለሁ ብላለች ዱባይ ያላቸው እንግዲህ ወደ ሀይሚዬ ጋር በመሄድ ፍቅራችሁን መግለጽ ትችላላችሁ። ለሀይሚዬም ለቡራዬም ዘና ፈታ ማለትም ትችላላችሁ። ፏፍሽ ማለት አለብን ብላለች። እንዴ ቀላል አለብሽ እንዴ! በደንብ ነው እንጂ ያለባችሁ። እንዴ ትቀልጃለሽ? እንዴ እኛ እኮ ባለፈው ቡራዬ ሲሄድ አንቺን ጥሎ በጣም ከፍቶን ነበር፣ በጣም አዝነን ነበረ። አሁን ደግሞ ይዞሽ መጥተዋል ማለት ነው ስለዚህ በሉ እንግዲህ ዱባዮች ሀይሚዬን እንግዲህ በደንብ ተንከባከቡልን። ቡራዬንም ሀይሚዬንም ወይ ዱባይ ብላ ተማራ እንድትሄድ አንፈልግም። ቢያንስ የሚያስፈልግ ነገር ካለ አለን አለሁ ነው እንጂ እንዴ። እኔ አለሁላችሁ፣ አይዟችሁ አለሁ ልበል። ስለሌላው ሰው አይመለከተኝም ማለት ነው እና ሀይሚዬ ቡራዬ በቀፈታ ማለት አለባችሁ። ዱባይ ያው ብዙ ሰው ዱባይ የሄደ ሰው ዱባይን አድንቆ ወዶ ነው የሚሄደው፣ እና አንድም ተገፍቶ የሄደ ሰው እስካሁን አልሰማንም ማለት ነው። ዱባይ ሁሉንም ተቀባይ ናት። በዛ ላይ ሐበሾቹ ራሱ ማለት ነው በጣም ምርጥ ናቸው። በቃ የዱባይ ሐበሾቹ ያው ግን እኮ የሆነ ነገር ልል ነበር። እናንተ እንደ ባል ይቀማሉ ሲባል ሰምቼ ልል ነበረ ግን አይ እንዴ ለማንኛውም የሀይምዬ አድናቂዎች አደራ ሀይምዬን አደራ፣ ቡራዬንም አደራ። እንዴ እናንተ መቼም አሳልፋችሁ አትሰጡም ለሌላ ሰው አይደለ። እና እውነት ያው ለጨዋታ ነው እንደዚያ አልኳችሁ እንጂ በጣም ስርዓት ያላቸው ናቸው፣ እውነት ለመናገር ማለት ነው። ጨዋታ አንዳንዴ ቀልቀል አድርግበት ብዬ ነው። ስለዚህ ሀይምዬ ቡራዬ እንግዲህ ያው ደስታችሁ ደስታችን ነው። በቃ እንደፈለጋችሁ ሆኑ ማለት ነው። ምንም ነገር እንዳታስቡ። እኔ በበኩል እኔ ያለ ሁላችሁ ብያለሁ። እንግዲህ አለ ሁላችሁ ችግር የለም። የአንድ ወር ደግሞ ዜን እራሱ ብልክላቸው ለሁለት ቀን ምናምን መዝናኛ ይሆናቸዋል ብዬ አስባለሁ። ችግር የለውም። ስለዚህ ለምትወዱ ሰው ለምታደንቁ ሰው ደግሞ ብታደርጉለት ኖርማል ነው ማለት ነው ኖርማል ነው።